የአንድ ለአንድ ውይይታችን እንሻላ እና የዘወትር ምሽት የቲክቶክ ውይይቶቻችን፣ ክርክሮቻችን፣ ሙግቶቻችን ይቀጥላሉ እንሻላ። ዓላማችን ህጋዊነት መፍጠር ነው ብያለሁ። የተለያዩ መዝሃቦች፣ አመለካከቶች፣ መንሃጆች ዝም ብለው የተፈጠሩ እንዳልሆኑ እስላማዊ ስረ መሰረት እንዳላቸው የዑለማ ተፍሲር እንዳላቸው ቁርኣንና ሐዲስ ደሊል ምናምን የሚባለው ነገር ሁሉም ዘንድ እንዳለ ማሳየት ነው። ይህ ነው ትልቁ የውይይታችን ግብ ተብሎ የተቀመጠው ከዛ አንጻር ነው። ነገሮችን ማሰላው ማለት ነው። ሽሽቁ ብዙ አያስጨንቀኝም። አሁን ለምሳሌ በዚህ ሂደት በቃ ኢስሃቅ ፈራ ምናምን ማለትም ፈልገዋል። ችግር የለም። ኢስሃቅ ፈሪ ነው ተብሎ ቢታስብን ምን ይጎልብኛል? እኔ ዓላማ ብዬ ያስቀመጥኩት የተለያዩ መዝሃቦች ዝም ብለው መሰረት አልባ እንዳልሆኑ ዲናዊ መሰረት እንዳላቸው ይታውቅ ነው። ያንን በማድረጉ ሂደት ማሻላህ፣ በጣም ጥሩ እየተሳካልን ነው። ስለዚህ የኢስሃቅ ሌባ ዲነጋዴ ምናምን ተብሎ መጠራት ብዙ የሚገደኝ አይደለም። እኔ ስኬቴን የምለካው በእንዲህ አይነት ነገር አይደለም ማለት ነው። እቅዳችንን በተመለከተ ደግሞ በቢዳ ዙሪያ ለሁለት ወይ ለሶስት ወር የሚቆይ ዝርዝር ውይይትና ክርክር ነው። በርዕሱ ዙሪያ ሳና ደማ ወደ ሌላ አጀንዳ አንሄድም። አሁን ወደ አቂዳ ክርክር ነው መግባት ያለብን ምናምን እያሉ በጣም ወደዚህ ለማስገባት የሚጥሩ አሉ። እንደርስበታለን ምን ያስቸኩላል? ማራቶን ያዝ ነው፣ የመቶ ሜትር ሩጫ አይደለም። እንደርሳለን። መጀመሪያ እናድመው በየመስጂዱ በጣም ብዙ ብጥብጦች እየተነሱ ያሉት በቢድዓ ዙሪያ ስለሆነ በደንብ በዛ ጉዳይ ላይ ዝርዝር ነገሮቹ ላይ ጥሩ መረዳዳት እንዲኖር አሁን መስማማት እንዲኖር አይደለም እኮ አንድ አይነት አቋም ልንይዝ አንችልም፣ ግን አንዳችን የሌላችንን አቋም አውቆ ቢያንስ የሚያከብርበትን አየር ለመፍጠር መሞከር ነው። ያ ነው በጣም አሳስቧቸው ለመረበሽ እየሞከሩ ያሉት ማለት ነው። የውይይቱን አየር አላኩልያል። በርዕሱ ዙሪያ ሳናደማ ወደ ሌላ አጀንዳ እንደማናልፍ ለማሳወቅ ወዳለው እውቀት ይመረታል ኢንሻላህ። በውይይት እንትኖቻችን ሀሳቦች ይሞገታሉ። መድረኩ በነፃነት ክፍት ይሆናል። ለየትኛውም ማስተሳሰብ አቋም ላለው ሰው መድረኩ ክፍት ሆኖ ይቀጥላል። እስካሁንም ክፍት ነበር። ከዛ ውጭ ደግሞ የአንድ ለአንድ ልዩ ኢቨንቶችን እናዘጋጃለን። ምናልባት የሁለት ለሁለትም ሊሆን ይችላል። ለውይይት ክፍት መሆናችንን ግልጽ አድርገናል። ምንም ፕሩፍ ማድረግ አያስፈልገንም። አሁን እናንተ በብሽሽቅ በምን ያንን ለመቀየር እየሞከራችሁ ነው። ግን ለውይይት ክፍት መሆናችንን እኮ አሳየን። ማህበረሰቡ የውይይትን ጥቅምም እንደተረዳ ታይቷል። ሙራድና ጓደኞቹ ውይይቱን ማጥላላታቸውና ማጥቃታቸውን ሊቀጥሉበት ይችላሉ። ግን ምንም የሚቀይሩት ነገር አለ ብዬ አላስብም። ውይይት መውደድ በነገራችን ላይ በቀን ሰባት ጊዜ እገሌ ከገሌ ጋር ይወያይ እገሌ ከገሌ ጋር ይወያይ እያሉ በመለጠፍ አይደለም በመበሻሸቅ አይደለም። ውይይቱን ስታጥላሉ እንደቆያችሁ እኮ ይታወቃል። ውይይት አትወዱም ተቃራኒ ሀሳብ ብዙ አልጠማችሁም፣ ለዛ ነው በጣም ውይይታችን ስታጥላሉ የቆያችሁት። እኛ ምን ሳምንት ነካ ማለት ነው። ከዛ አንጻር የብሽሽቅ የውይይት ጥሪው የኦፍሳይድ ጎል እንደሆነ ነው የምቆጥረው። ኦፍሳይድ ከሆነ ጎሉ ሰባት ጎል ብታገባ በኦፍሳይድ ምን ዋጋ አለው እኮ አይቆጠርም፣ ጎል ስላልሆነ። በኦፍሳይድ ጎል የሚጨፍር ሰው ሞኝ ነው የሚባለው። ከዛ አንጻር በኦፍሳይድ ጎል አትደሰቱ ማለት ነው። አሁን እኔን በቀን አስራ አምስት ጊዜ ና አታምለጥ ምናምን ውይይት እያላችሁ ስለጠራችሁ እናንተ ውይይት ወዳድ አትሆኑ። ምክንያቱም ውይይት እንደምጠሉ በተደጋጋሚ ያሳይታችኋል። ወይም ደግሞ እኔ የእናንተን ሸርጥ ተቀብዬ የልጅ ጨዋታ ብሽሽቅ ውስጥ ብገባ ደግሞ ውይይት ወዳድ አልሆንም፣ ወይ ደግሞ በዛ ውስጥ አለመግባትን ብመርጥ ውይይት የሚፈራ ሰው አልሆንም። ምክንያቱም ኦሬዲ የታየ ነው ማለት፣ ተክቢር ሚዲያ ላይ ምን ያክል ተቃራኒ ሀሳቦችን አቻችለን ስንወያየ እንደቆየን ይታወቃል ማለት ነው። ስለዚህ ዝም ብላችሁ ነው የምትደክሙት። ተራ ፕሮፓጋንዳ ነው። የኦፍሳይድ ጎልን ያልኳችሁ ያ ነውና፣ ሰው ያያችኋል፣ ይታዘባችኋል። እና ከልባችሁ ውይይትን ብትቀበሉ ደስ ይለኛል። እንደዚህ በጣም ኦቨር ሪያክት ባታረጉ፣ ከሚገባው በላይ ነገሮችን ባታጋነኑ ጥሩ ይመስለኛል ማለት ነው።